አሰላሙ አሌይኩም ወረሕመቱላሂ ወበረካቱ የአላህ ሰላምና ዝነት በመላችሁ ላይ ይስፈን። እንግዲህ ወንድማችን መሐመድ ሠዒድ በጣም የሚያሳዝን ሁኔታ ህይወቱ ሐሙስ ዕለት አልፏል ብለን ጁማ ዕለት ደግሞ አዲስ አበባ ላይ ጀናዛው ተሰግዶበት ወደ ሀገሩ ደሴ መግባቱ በተለያዩ በዩቲዩብ ሶሻል ሚዲያ ላይ ነግረናችሁ ነበር እኔን ጨምሮ የገቢ ማሰባሰብ እንዲደረግለትም እንደዚህ በጥቂትም ቢሆን ያሳውቀናል። እሱን ተመልክቶ አንዳንድ ሰዎችም ያሉት ነገር አለ። እስኪ ወደ ቪዲዮ ነ የወንድማችን ሙሐመድ ሠዒድ ጉዳይ በጣም ለምን እንደሚያሳዝን ታውቃላችሁ? ከሌላው በተለየ ሳናውቀው የሚያሳዝነን ልጁ በህይወት እያለ ራሱ በጣም ለስላሳ በጣም ሚስኪ የሆነ ልጅ እና በህይወት እያለ ራሱ የሚያሳዝን ሰው ነበረ። እንኳን አይደለም ሞቶ ማለት ነው እና በህይወት እያሉ ድምፁን ስሰሙ ራሱ የሚያሳዝነኝ ሰው ነበር። አያቴ በላይ ርሐማት እና በህይወቷ በተለይ ወደ መጨረሻው አካባቢ የእሱን እንትን ትሰማ ነበር። ተወደው ነበረ። በተለይ ሰላቱ ረቢ አለይኩም ሰላሙ ሚል የወጣ ሰሞን ሰላቱ ረቢ አለይኩም ሰላሙ ሰላቱ ረቢ አለይኩም ሰላሙ ሙስጠፋ ነቢ የሞላው ኢማሙ ሚል እሱን እሱ የወጣ ሰሞን አይ ቲንክ ወቀ ወደ መጨረሻው አካባቢ ነበረች። እና በጣም ሰሞ ነበር ደስ ይሏት ነበር። እና ሙሐመድ ሠዒድ እንስሰማኒ አያቴ ትዝ ትለኛለች ኒወይ እንግዲህ አላ ኪታማችንን ያሳምርልን፣ የሁላችን መጨረሻችንን አላ ያሳምርልን። ሞት ማለት ወጣት ስለሆን ከምታርፍበት ነገር አለመሆኑ እንድንማርበት ይገባል። ኤንድ ደግሞ ከጎናችን እንድታሰረ አንድ አውሬ ነው ሞት ማለት፣ በየጊዜው ሊነቅሰን እየሞከር ያለ ና ግን ያንተ አንተ ጎን የታሰረው እንትን ነው የታሰረበት ገመድ ምን ያህል የቀረው የሚለሆን አታቅም። ወይ አንተ ተበጠሶ ትነት የቀረችው ወይም ደግሞ ያንተ ጠንካራ ነው ገና ገና እየታገ ገና ብዙ ይቀረዋለ መበጠስ ወይም ደግሞ በጣም ትንሽ ነው የቀረችው፣ አንተ ሳታየው ጃምፕ ብሎ ጋም ሊያደርግ የሚችሉ እና ኤኒ ታይም ሊመጣ የሚችል ነገር መሆኑን መማር አለብን። በሌላ በኩል እንግዲህ ወንድማችን የቲሞችን ትቶ ነው የሄደው። ይህ ድል ደግሞ አይገኝም። ታውቃላችሁ፣ አነ ወካፊሉ የቲም ከሀተይን ፊል ጀና ብሎ ረሱ ሰለም ከሀተይን። ልክ እንደዚህ ከረሱ ሰለም ጋር ጀነት ውስጥ ጎረቤት መሆን የሚፈልግ ሰው አይገኝም። ከረሱ ሰለም ጋር ጎረቤት መሆን አይገኝም በቀልድና ያኔ ለሚፈልግ ሰው እንግዲህ እድሉን ትቶ ሄዷል። አራት የቲሞች ትቶ ሄዷል። ስለዚህ እነሱን ሀንድል ማድረግ፣ የእነሱን ጉዳይ ሀንድል ማድረግ እንግዲህ ግዴታ ይሆንብናል ማለት ነው። ታውቃላችሁ አንድ ወንድም ሲያልፍ የትቷቸው የሚሄዶችን የቲሞች አንድል ማድረግ የረሱል ሰለም በህይወት እያሉ ያደረጉት ነው፣ ከኛም የሚጠበቅ ነው እና ስለዚህን እድል እናስመልጥ አይገባም። ዛሬ በወንድም አብዱራሒም ቲክቶክ ስር ጋር ላይቭ ፈንድሬዚንግ ይካሄዳል። የልጆቹን ጉዳይ ሀንድል እናደርጋለን ማለት ነው። ኢንሻላ ሁላችንም እዚህ ላይ ልንሳተፍ ይገባል።

የሚያውቁትም የማያውቁትም ሐታ በሐዘን ተውጠዋል ማለት ነው። በጣም አዝነዋል ማለት ነው። እንግዲህ ሙሐመድ ሠዒድ በነሺድ ዓለም በብዛት የምናውቀው ነው። ግን አሁን ላይ እኔን ጨምሮ ከሞተ በኋላ ቁርአን ሐፊዝ መሆኑን ያወቅኩት ማለት ነው። በጣም የሚያውቁትም የማያውቁትን ለሱ ህልፈት በጣም አዝነዋል፣ በጣም ተከፍተዋል ማለት ነው። ሰላሙ አለይኩም ወረመቱላ ወበረካቱ። የተወደዳችሁ እና የተከበራችሁ ተመልካቾች ወንድማችን መሐመድ ሰይድን አላህ ጀነት አላህ ያደርገው። አራት ልጆች ነው ጥሎ ያለፈው እና ወንድማችንን ጀዛከላህ ልንለው አላህ ጀነት ያድርገ ልንለው፣ እንዲሁም ደግሞ ለየቲም ልጆቹ አለንላችሁ ልንላቸው። ኢንሻላህ ዛሬ ምሽት ከሁለት ተኩል ጀምሮ፣ ቅዳሜ ማለት ነው፣ ሳድ ስብሰባ ማሰባሰብ፣ ገቢ ማሰባሰብ እንደሚደረግ ነው የሚታወቀው። ወንድማች መሐመድ ሰይድ አራት ልጆችን ትቶ የሞተ ነው። እንግዲህ ለእነዚህ የቲም ልጆች አለሁላችሁ ልንላቸው ይገባል ማለት ነው ነውና እንግዲህ የሙሐመድ ቀበል ከእንግዲህ አይመጣም። እኛ ለልጆቹ ባለን አቅም እንኑር። ወንድማችን መሐመድ ሰይድ ድምጽ መረዋውና ሙነሽዱ ወንድማችን መሐመድ ሰይድ እዚህ ቦታ ላይ አልፏል። አራት ልጆቹንና ባለቤቱን፣ ቤተሰቦቹን ለኛ ነው ኃላፊነት ጥለው ሄዱ። ሁላችሁም ከስር በምናስቀምጥላቸው አካውንት ቤተሰቦቹን በምትችሉ ታቀ በምትችሉት የቻላችሁትን አምስት መቶ ብር የሚሆን አንድ ሺህ ብር የቻላችሁትን በመደገፍ የሙሐመድ ሰይድን መሞት እኛ መኖር እናድርግለት። ለቤተሰቦች እና ለልጆች የሚስቱ አካውንት ነው፣ ነጃት አብዱል መናን ጦሃ ይላል። ከዚህ ስም ውጭ ሌላ አካውንት አልተከፈተም። እደግመዋለሁ፣ ነጃት አብዱል መናን ጦሃ ነው የሚለው። ከስር ይቀመጣል አካውንት ከእንግዲህ በኋላ ለሱ በማድረግ ለሱ ሰደቃ አንሰድቅለት። እንግዲህ እሱ ተመልሶ አይመጣም። አንዴ ሄዷል። እኛ ተራችን ደርሶ ምስ ንባል ድረስ ሰደናገለበብዛት ሰታቀውሽች ላይክ ግን አንድ ሰው የሚታወቀው ልክ ህይወቱ ካለፈ በኋላ ያለበት ችግር የሚታወቀው ከዚያ በኋላ ነው ማለት ነው። ኢንሻላህ ይህን ነገር ደግሞ ሁላችንም ነቅተን የቻለውን ማድረግ ይገባናል ማለት ነው። እንግዲህ ከመሞቱ በፊት ሆስፒታል እንደገባ አብረው። የወንድማችን እዛ ነበርን እያለ ክስተቱን ለመናገር ክስተቱን እየተናገረ ይገኛል ማለት ነው። እዛ በኋላ አራት አምስቱ ነው የተለያዩ ስፔሻሊስቱ ነው ገቡ። በጣም ተረባረቡለት፣ በጣም ተሯሯጡ። ኤክስሬ አመጡ፣ ተንቀሳቃሽ ኤክስሬ ብለው አመጡ፣ የሳምባ ስፔሻሊስት ብለው አመጡ፣ የጭንቅላት ስፔሻሊስት አመጡ። አምስት ዶክተር ሆነው ተሰባስበው እሱ ላይ ተረባረ አርቲፊሻል ገጠሙለት አርቲፊሻል መተንፈሻ ገጠሙለት። ብዙ ሞከሩት። ከዛ ያው አጋጣሚ እኔ በረንዳ ላይ እኔ ነበር ፏድ መልካም ትንሽ ራቅ ብሎ ቁጭ ብሏል። መጣና ዶክተሩ

እና ደክሞ ከሆነ ንገረን ሲለው አምሶሪ ብሎ ዶክተር አለቅሰ ይወታል። አምስት የሚሆኑ ዶክተሮች ርብር ቢያደርጉለትም የተለያየ ማሽን ቢያግዘውም እንዲተርፍ አልቻለም። እንግዲህ ያው ሁሉ ነፍስ ንዛቂ ተልቦት ነፍስ ሁሉ ሕይወት ነፍስ ሁሉ ሞትን ቀማሽ ናት። በምንኛውም አይነት በየትኛውም አይነት ሌብን ሙከራ ቢደረግለት ሞት ከኛ ጋር የተዘጋጀ ነገር ነው እና የሚቀር ነገር አይደለም። እኛ ለሞት ሬዲ ዝግጁ መሆን አለብን ማለት ነው። ሞት መቼ ወደ እኛ እንደሚመጣ አናውቀውም። ስለዚህ ወንድማችን ሙሐመድ ሠዒድ አላህ ሱብሐነሁ ወተዓላ ጀነት ልፊት ውስጥ ከሚወዳቸው ከረሱሉ ሰለላሁ ዐለይሂ ወሰለም ጎረቤት ጋር ያድርገው እንላለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እምነቴ ተነክቷል፣ በወንጀል ያስጠይቃቸዋል ያለቻቸውን እነዳቆን ጽጌ ስጦታውንና ሌሎች ሁለት ግለሰቦች በጠበቋ በኩል ከሳ። ዛሬ ሁለቱ በሕግ ቁጥጥር ስር እንደዋሉና አንዱ ከአሁን በፊት ቀርቦ በዋስ እንደተለቀቀ ነው እየተነገረ ያለው ሶሻል ሚዲያ ላይ በሰፊው ለመሆኑ መጅልስ ጠበቃ አለ ወይ? የባለሴጋው የእፎይ የኦርቶዶክሱ ሰውዬ ከምን ደረሰ? በነገራችን ላይ እነ ዲያቆን ጽጌ የሰጡተው እኩል ከነ ባለሴጋው እፎይ ጋር ሃይማኖት ተሳደቡ ተብለው በህግ ቁጥጥር ስር ሲሉ በጣም ነው የገረመኝ። ኦርቶዶክስ የሆነ ነገር ሲሆን ህጉቱ ነው ብሎ ይሰራል። ነገር ግን አንድ ኦርቶዶክስ የሆነ ሰው እየሌላ መብት ኦርቶዶክስ እምነት ተሳደበ ይቻላቸው ራሳቸውን ክርስቲያኑን ነው እንግዲህ ክርስቲያን ሆኖችን ሰው አስረዋል። እንግዲህ እንዳልካቸው እንደምናውቀው ከዚህ በፊት በጄቲቪ ብሎም በሌላ ቲቪዎች ላይ እንዲህ ትችት የሚያቀርብ ወጣት ነው። ወደ አርካቸው እናውቃለን። ሰሞኑን ደግሞ በሃይማኖት ጉዳይ መጣሁ ብሎ እንግዲህ የኢትዮጵያ ኦርቶዶክስ ቤተክርስቲያን፣ ሃይማኖታችን ተሳድበዋል ብለው እስር ታስሮ የነበረው ቢሆንም እሱ ግን አሁን ላይ በዋስ ተፈቷል ማለት ነው። ዋናው ነገር እሱ አይደለም። ቁም ነገሩ የኢትዮጵያ ላይ እንግዲህ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ተሳደበች፣ ተሳደ፣ እምነታችን ተሳደቡ ያሉትን አስረዋል። አንድ የእነሱ ኢትዮጵያ አንድ የኦርቶዶክስ እምነት ተከታይ ግን ሌላን ሃይማኖት ሲሳደብ ኦ ብለው የእሱ ተገን ሆነው የሚመጡበት ጉዳይ ምን አይነት ነው የሚለውን በሀገራችን ላይ ጉድ የሚያስብል ክስተት እያየን ነው ማለት ነው። በኢስላም ላይ ደግሞ ቸለተኝነት አለ ብዬ አስባለሁ። ከዚህ በፊት እንደሚታወቀው በመልዕክተኛው አለ ስላቱ ሰላምን የተሳደበ አንድ ግለሰብ እንግዲህ እስከ ዛሬ ድረስ ክስ የተመሰረተበትን አሁን የት እንዳለ ላይክ ከሀገር ሞቶ ሊሆን ይችላል። ይሄ ነው የሚባል ነገር መረጃ የለንም። እንግዲህ ይህን አንድ ተቋም ይህንን ነገር አንድ የእስልምና ጉዳዮች ይህን ያወጣውን ነገር መያዝ መያዝ አልተቻለ ማለት ነው የሰው እንግዲህ ሀገራችን ላይ እንዴት ነው በሪሊጅናዊ ጉዳይ ኢስላሙ ነው ድክመት ያለበት ድክመቱ ከኛ ነው ወይስ ከየት ነው የሚለው በጣም አሳሳቢ ጉዳይ ነው ማለት ነው